ጳውሎስ፣ ጴጥሮስና እና ያዕቆብ በኢየሩሳሌም የተገናኙት ለምንድን ነው? በሐዋርያት ሥራ መጽሐፍ ውስጥ ጳውሎስ፣ ጴጥሮስና ያዕቆብ ወደ ክርስትና የተለወጡ አሕዛብ የአይሁድን ሕጎች በተለይም የግርዛት ሕግ እንዲከተሉ ስለሚጠበቅባቸው እየጨመረ ስላለው ክርክር ለመወያየት በኢየሩሳሌም ተሰበሰቡ። ይህ ስብሰባ፣ ብዙ ጊዜ የኢየሩሳሌም ጉባኤ ተብሎ የሚጠራው ሐዋ ለአሕዛብ ሲሰብኩ የነበሩት ጳውሎስ እና በርናባስ፣ መዳን የሚገኘው በኢየሱስ ክርስቶስ በማመን እንጂ ሕግን በመከተል እንዳልሆነ ተከራክረዋል። ጴጥሮስ፣ እግዚአብሔር ምግቡን ሁሉ ንጹሕ አድርጎ የገለጸበትንና ለአሕዛብ እንዲሰብክ ባዘዘው ራእይ በሐዋርያት ሥራ 10 ተመልክቶ፣ አሕዛብ በሙሴ ሕግ ሊሸከሙ አይገባም የሚለውን ሐሳብ ደግፏል። የኢየሩሳሌም ቤተ የክርስቲያን መሪ የነበረው ያዕቆብ አሕዛብ እንዲገረዙ ሊጠየቁ አይገባም ሲል ደምድሟል፤ ነገር ግን አይሁዳውያን ክርስቲያኖችን ከሚያስቀይሙ አንዳንድ ድርጊቶች እንዲርቁ፣ ለምሳሌ ለጣዖት የተሠዋውን ምግብ መብላትና ዝሙት መፈጸም የመሳሰሉ ድርጊቶችን እንዲፈጽሙ መክሯል። ይህ ስብሰባ ለጥንቷ ቤተ የክርስቲያን አንድነት ወሳኝ ነበር ምክንያቱም አንዳንድ የአይሁድ ልማዶችን እየጠበቀ ለአሕዛብ አማኞች የበለጠ አካታች አቀራረብን ለመመስረት ረድቷል። በደብዳቤ የተነገረው የሸንጎው ውሳኔ ወንጌልን ያለ ግርዛት መስፋፋቱን እንዲቀጥል አስችሏል፣ ይህም በጥንታዊው የክርስቲያን ማህበረሰብ ውስጥ የበለጠ አንድነትና ዕድገት እንዲኖር አድርጓል። ስለዚህም የኢየሩሳሌም ጉባኤ በቤተ ክርስቲያን ታሪክ ውስጥ ትልቅ ቦታ የሚሰጠውን ጊዜ በመጥቀስ መዳን በጸጋ እንጂ በህግ አለመሆኑን በማረጋገጥና የተለያየ አቋም ባላቸው አማኞች መካከል የአንድነት አስፈላጊነት አጽንኦት ሰጥቷል። ይህ ውሳኔ አይሁድም ሆኑ አህዛብ የአንድ እምነት ማህበረሰብ አካል እንዲሆኑ በማድረግ የወደፊት የክርስትናን አቅጣጫ እንዲቀርጽ ረድቷል።